ሚጌ የኔ ውድ እንዴት አባቷ ነው የምታምረው! እናንተ ጋይስ እንዴት አባቷ ነው የምታምረው! ቅድም ዩቱብ ላይ የተለቀቀው እሺ አልን፣ እዚህ ጋር ስንመጣ ደግሞ እንዴት አባቷ እንዴት እንደምታምር የኔ ቆንጆ የብሩኬ ንግስት፣ ብሩኬም ደግሞ የሀይሚዬ ንጉስ። ለማንኛውም ዛሬ ትልቅ ሰርፕራይዝ ይኖራል ብዬ አስባለሁ። እሱም ሀይሚና ብሩኬ በአንድ መጥተው ፈገግ እያሉ ያው ቀልዳቸው አይጠገብም ታውቃላችሁ፣ እየተቀላለዱ ይመጣሉ ብዬ አስባለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ግን ደህና ናችሁ? ከኔ ጋሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተለኝ። እናንተ የሀይሚ ቁንጅና አይታችሁታል ወይስ አላያችሁትም? ቁንጅናሽ የት ደብቀሽው ነበረ ሀይሚዬ? የት አስቀምጠሽው ነበር? እናንተ ሁሉ ነገር አሟልቶ የሰጣችሁ ብሩኬም ቁንጅና ብትሉ ቁንጅ በቁንጅና ብትሉ ቁንጅና፣ በመልክ ብትሉ መልክ፣ በአዛኝነት ብትሉ አዛኝነት፣ በመልካምነት ብትሉ መልካምነት። ሀይሚ ጋ ደግሞ ነው በቁንጅና ስትሉ ቁንጅና፣ በመልካምነት ስትሉ መልካምነት። እንዲ ምን አሳንሱ ፈጠራችሁ፣ አሟልቶ ነው የሰጣችሁ። አሽሙራችሁ ራሱ አይጠገበም። ይኸው እኛ ራሱ የእናንተ አሽሙር ስናይ ስትሞላለጩ በአሽሙራችሁ ማለት ነው እኛ ራሱ ፈታያለን፣ እየሳቅነ ነው ያለነው የምር ሽሙሬ ነው ብላችሁ እኛ ቢደብረን ራሱ የእናንተ አሽሙር እያየን እንስቃለን ማለት ነው። ኑሩልን፣ እድሜያችሁ ረጅም ያደርግልን። እኛ እንደዚህ ፈታ ዘና የሚያደርገን ነው የምንፈልገው። የምሬ ነው ብላችሁ ዘና ፈታ ማለት ነው። በቃ አላደለ ሳይጎዳዳ ራሱ እንትን ሳይ መጥፎ ደረጃ ሳይዳረስ እንደዚህ ፈታ ዘና የሚያደርግ ሰው፣ ለእናንተም ለእኛም ረጅም እድሜ የምመኘው ይሄ ነው ማለት ነው። እና የእኔ ውድ ዛሬ አምሮብሽ ነው የመጣሽው። አበባው ለብሩኬ ነው የምሰጭ ወይስ ብሩኬ ላንቺ ሰቶች ነው? በነገራችን ላይ ብሩኬ የልደት ሽንቀን እንድትጠሪኝ አደራ ብሏታል። ስለዚህ ብሩኬ ይኖራል ብዬ ነው ማስበው። ጋይስ የምሬ ነው የምላቸው፣ ብሩኬ ይኖራል። የሆነ ሰው እያረጀ ነው ብሎ እንግዲህ ፖስቶ ነበረ። እሷ ምን ይጠበስ አለች። ምን ይጠበስ ብለው እንግዲህ እዛው በዛው እንትን ተባብለዋል ማለት ነው። ማለቴ ቲክቶክ ሰፈር ፖስትተዋል። ስለዚህ ብሩኬ ይኖራል። ብሩኬ የሌለበት አዲስ አብልጭ የነበር ተመልሼ የመጣሁኝ እና ብሩኬ የሌለበት አታከብርም ነው እምለው፣ እኔ በበኩሌ ማለት ነው። ምክንያቱም ያ ጅንጅብል እንደሆነ አጠገቧ እንዲደርስ አንፈልግም። እኔ እንዲደርስ አልፈልግም። ልጅቷ ህይወቷም እንዲበላሽ አልፈልግም እኔ ከብሩኬ ጋር እንድትቀጠት ብቻና ብቻ ነው የምፈልገው። ብሩኬ ደግሞ ባይጠራ ራሱ ይሄዳል የብሬዶ ብላችሁ ባትጠራ ተጠራለች እኮ ጋይዝ፣ ግን ለእኛ ማለት ነው፣ ለእኛ ባይጠራ ራሱ አልተጠራውም ግን እሄዳለሁ ብሎ እንግዲህ ሰርፕራይዝ ይዞላት ነው የሚሄደው። ታያላችሁ ምን አለች በለው ና። አይጨካከኑም እኮ ልጆች፣ አይጨካከኑም። ስለዚህ ካልተገኘህ ብሩኬ ሚጥሚጣ እንዳይጨመርብህ፣ እሺ፣ ሚጥሚጣ እንደዚህ የሚያቃጠለው ወይ በበርበሬ እንዳትታጠን። ለመሄድ ሄደህ ለመገኘት ሞክር ማለት ነው። የሆነ ሰው እያረጀ ነበር አላለም የሆነ ሰው እያረጀ ነው አላ ለበዛ ሰፈር። አረ እናንተ አረ እናንተ የት እንሄድላችሁ? የምር እናንተ እንደዚህ እንኳንም ተፈጠራችሁልን፣ እንኳንም ኖራችሁልን። የምር እንኳንም ኖራችሁልን እንዴ ጭቅጭቅ ዘልትቶን ነበረ ሰሞኑ። አሁን ወደ ሳቅ ተመልሳችሁ እንደዚህ ፈታ እያደረጋችሁ ስለሆነ በጣም ደስ ብሎናል። እና ሁለታችሁ ማሟልቶ ሰጥቷቸዋል። ሲቀጥል ደግሞ የሰው ማደግ ያስደስታቸዋል። ሰው እንዲያድግ ምኞታቸው ነው። በቃ ሰው የሆነ እንትን ስትሰዳደቦ ራሱ አትሰዳደቦ በኛ በእኛ ምክንያት ብለው የሚመክሩ ሰዎች ናቸው። የምሬ ነው የምላችሁና እኔ ሰሞኑ ባየሁበት ብሩኬን ራሱ ሲናገር ባየሁበት፣ እውነት ለመናገር በቃ ለሰው ያላቸው ክብርና ቦታ በደንብ ተረድቼበታለሁ ማለት ነው። ምክንያቱም የትኛውም ሰው እንዲጣላ አይፈልጉም። የትኛውም ሰው ምንም ነገር እንትን እንዲል እርስ በራሱ እንዲቀጭም እንደማይፈልጉ ሰርቶ እንዲለወጥ እንደሚፈልጉ አይነት እኔ በደንብ አድርጌ ተረድቼዋለሁ፣ ተረድቻቸዋለሁ። እና እናመሰግናለን። በነገራችን ላይ በዚያው አጋጣሚ ሁላቸውም እንደዚህ ሰርቶ እንዲለወጡ ስለፈቀዳችሁላቸው ማታ ደግሞ አብራችሁ ትሆናችሁ ፍቅር ፍቅር ስትጫወቱ የምናያችሁ ያደርገን። እኔ ቪዲዮ እስከሚለቀቅ ድረስ ይጨንቀኛል፣ ጋይዝ። እናንተ ቪዲዮ ያለ ነው ዩቱብ ላይ የምትጭኑት ወይስ ያንን ብቻ ነው ማለት? ኢንስትግራም እና ቲክቶክ ሰፈር ብቻ ነው የተሞላለጫቶችን ያለው ይኖራል ብዬ አስባለሁ። ውድ ሰው የምር ይኖራል፣ የነ ዩቱብ ላይ የሚጫን ቪዲዮ ይኖራል እርግጠኛ ነኝ። ግን ስትጨቃጨቁ እንዳመጡ ይሄንን የልደቷን ፕሮግራም ሲካሄድ ብሩኬ ኖሮበት ፍቅር ፍቅር ስትጫወቱ እምትፖስት ያደርጋችሁ ሌላ ምንም አንልም? ይሄ ነው የምንጠብቀው እናንተ በፈቃደኝነትና ስትሳሳቁ ትሞላለጫላችሁ፣ ስትሞላለጫላችሁ እንዲሁ እኛን እንደዚህ ያስቀምጣችሁ። በነገራችን ላይ ፈታ ነው የምታደርጉን ለምን ሳቅ የተሞላበት ነው። አያቸው አይደለ? እሷ እሱ የሆነ ነገር ስላለ እሷ የሆነ ነገር ተነስታ አትልም። በቃ ሺ እና ምን ይጠበስ። ለማንኛውም ሀይሚዬ ትልቅ ደረጃ ደርሰሽ የምናይሽ ያደርገን። ጎብዘሽ ጠንክረሽ በርትተሽ ደግሞ እዚህ ደረጃ ብንደረሰው እኔ እውነት ለመናገር ለእኔ ድንቅ ነው ማለት ነው። እኔ በጣም ደስ ያለኝ በቃ ደስታቸው ራሱ አለ አይደል አንዳንዴ የምትገልጹበት አቅሞ የላቸውም እና ጠንክራ ጎብዛ በርትታ የብሩኬን ውጤት ነው በነገራችን ላይ እና ብሩኬን ጎትቶሽ እዚህ ደረጃ ስለደረሰች እኔ እውነት ለመናገር ለሱ ራሱ ቃላት የለኝም ማለት ነው እና አንዳንዴ ቪዲዮ ነው የምታዩ ብያቸዋለሁ ከዚህ በፊት ራሱ። ስለዚህ ቪዲዮ ሳይሆን የሰው ማንነት ከጀርባ ያለው ነገር መረዳት ግዴታችን ነው። ያው አንዳንድ ሰው ወደ ሚዲያ ብዙም ይፋ አያደርግም። ነገር ግን እኔ እውነት ለመናገር ሀይሚዬ እኔ በጣም ደስ ብሎኛል፣ ለዛሬ ስለደረሽ። አሁንም እንደዚህ ፏፍክት ድምቅ ብለሽ ለዛሬ ስለደረሽ ቀጣዩም ደግሞ ያማረ የሰመረ ትዳር ሰቶች ደግሞ ወልደሽ ለመሳም ያውቃሽ ማለት ነው። ከብሩኬ ነው። እሺ፣ ሌላ ሰው እንዳታመጪብን። እኛ ሌላ ሰው አንፈልግም። እኛ ቡታጀራ ውስጥ ሀይሚ ከብሩኬ ብሩኬ ላ ሀይሚ ከብሩኬ ውጪ፣ ብሩኬ ደግሞ ከሀይሜ ውጪ ይዛችሁ ከመጣችሁ እኛ አንለቃችሁም። አንፈልግም እንድታመጡብንም አንፈልግም። ብሩኬም ያው ከዛም ከዛም አትለጣጠፉ፣ በናደራ ሀይሚም እንደዛው ማለት ነው። እና ማታ እንጠብቃቸው ውድ ቤተሰብ። እውነት ለመናገር ጥሩ ነገር ይለቃሉ ብዬ አስባለሁ። ብሩኬም ይኖርበታል እንዴ? አይኖርበትም ብዬን አላስብም የምር ነው የምላችሁ። እና ባይባል ራሱ ባይጠራ ራሱ እንደሚሄድ ነው እኔም እንደምለው ምክንያቱም እዛ ላይ የሆነ ሰው እያረጀ ነው ብሎ አይፖስትትም ነበር። እሷም ሜሽን አድርጋ ደግሞ ምን ይጠበስ አትለውም ነበረ። እሱ ባይኖርበት ማለት ነው ሄዱ። እዛ ጋር ተገኝቶ ልደቷን አክብሮላት ስጦታ ሰጥቷት ይመስለኛል። ብቻ ኔ እንደራሴ የምጠብቀውም ደግሞ ይሄ ነው። ከእሱ ውጭ ምንም ነገር አይለቁም። ተስማምታችሁ ነው ግን እንደዚህ ፍቅር በፍቅር ሆናችሁ እንደዚህ ዘና ስትሉ እናንት ከእናንተ አልፋችሁ ደግሞ ተመልካችን ዘና ስታደርጉ እውነት ለመናገር በጣም ደስ ይላል።

ይላል መልሶ አሁንም ሀይሚ ያው ስሜ አትጥራኝ ብለሽኛል፣ ግን እጠራሻለሁ እያለ እየደጋገመ እየደጋገመ እየደጋገመ ሲጠራት ነበረ ማለት ነው። ስለዚህ በደንብ አደርጋችሁ እንደምትፋቀሩ ና እንደምትወደዱ ግን እኮ ማለት ነው ፍቅር ጥያቄ ክደ እናንተ አላችሁ ግን ለእኛ ለምንድን ነው ይፋ መታደረጉልን? ማለት ለምንድን ነው ቀለበት መታደርጉት የምር ግን ይህን ጭቅጭቃችሁ ማለቅ የለውም ጭቅጭቃችሁ ስትጨርሱ ትልቅ ደረጃ ስትደርሱ የቀለበቱ ቦታ ትደርሱበታላችሁ ብዬ አስባለሁ እንጠብቃችኋለንምም እና የእነሱ ደጋፊ የና ብሩኬ ብሩኬና ሀይሚ ቀንደኛ ደጋፊ ነበረች ሳትገባ አይቀርም ወደ ኢትዮጵያ እኔ እንጃ የገባች ይመስለኛል ሰሞኑን ትገባለች ልትገባ ነው ተብሎ ተፖስታ ነበረ ማለት ነው እና ለማንኛውም ትልቅ ደረጃ ደርሳችሁ ተጋብታችሁ ወልዳችሁ ለማየት ብቻና ብቻ ነው የምንጠብቀው። ለማየት ያብቃን፣ የሁላችንም ደግሞ ምኞት ነው። ተለያየን ሳይሆን ተጋባን ተጋብተን ተለያየን ሳይሆን ተጋብተን ወለድን የምትሉትን ነገር ብቻ ና ብቻ ነው መስማት የምንፈልገው። እውነት ለመናገር የትኛውም ሰው የሚፈልገው ይሄ ነው ብዬ አስባለሁ፣ የትኛውም ሰው ማለት ነው። ስትሞላለጩ ደግሞ እኛ ደስ ይለናል። ማለት የፍቅር ስለሆነ የምትሞላለጩት፣ የፍቅር ስለሆነ አሽሙራችሁ ወይኔ አሽሙራችሁ፣ ወይኔ አሽሙራችሁ፣ ወይኔ አሽሙራችሁ! እኔም በለመድኩኝና እንዲ ቧ ተሞላላጭ እኮ። ለማንኛውም ሰላም ሁኑልኝ ቤተሰብ።